ሰላም ሰላም፣ ቤተሰብ እንዴት አድራችሁ? ጓደዬ ናባዬ እንዴና ሁሉም ሰላም ነው? እንዴት ናችሁ? በጠዋት መግባቴ የጠቀምኝ ያገኘዋችሁ ምርደስ ይላል። ስራ እንዴት ነው? ሁሉም አማናው ወይ ብሎ ሰላም ብያለሁ። ሰላማችሁ ሰላም ብዝዝት ይበልና ባዬ በደንብ ነው የሚመልሰው። አይገርምሽም? በደንብ ነው የሚመልሰው። ቤተሰቡ ነው። በዛ ላይ ደግሞ አንዳንድ ጊዜ ገብተሽ እንትን በይለት በቃ፣ በጣም ጥሩ ሰው ነው፣ እንዳንቺ ማለት ነው። ቁርስ ሞልቷል። ምን ይሁንላችሁ? ድንች ፍርፍር፣ እንቁላል፣ ፓስቲ፣ ቡና፣ ሻይ ነባ። እንኳን እየመሸበት ነው ያው አሜሪካን ስለሆነ እነሱ ጋር እየመሸ ነው ያለው። ወርዲ ሊተኙ ነው። አዎ፣ በሌላ ነው የሚመልሰው እሱ ሌላ ስላለው